አማጺ ቡድን ሁቲዎች ያስወነጨፉት ሚሳኤል የእስራኤል ዋና አውሮፕላን ማረፊያ አቅራቢያ ወደቀ። ከዚሁም ጋር ተያይዞ እስራኤል በዋና አየር ማረፊያ ያደረሰባት የሚሳኤል ጥቃት ተከትሎ በየመን ሁቲዎች ላይ አጸፋ እርምጃ እንደምትወስድ ካሁኑ ገልጻለች። ከዚህም ጋር በተያያዘ እስራኤል ከፍተኛ ድንጋጤ የፈጠረባት የየመን ሁቲ አማጺያን ጥቃት እስራኤል በአስር ሺህ ለሚቆጠሩት ተጠባባቂ የጦር አባላት ልትጠራ ነው ሰላም ጤና ይስጥልን ውድ የኢትዮ ከረንት የዩትዩብ ገጽ ተከታዮችና እና አድማጮች እንደምን አላችሁ? ለእለቱ የተመራረጡ አርእስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንድትዘልቁ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። እለቱ የመጀመሪያ የዝርዝር ዜና ስናልፍ ሁቲዎች ያስወነጨፉት ሚሳኤል የእስራኤል ዋና አውሮፕላን ማረፊያ አቅራቢያ ወደቀ። ከየመን የተወነጨፈው ሚሳኤል በእስራኤል ቤንገሮን አየር ማረፊያ ካረፈ በኋላ ሰራተኞችን መንገዱን ሲያስተካክሉ ታይቷል። ከየመን የተወነጨፈው ሚሳኤል በእስራኤል ቤንገሮን አየር ማረፊያ ዋና ተርሚናል አቅራቢያ መውደቁን የእስራኤል ባለስልጣን ተናግረዋል። ትክክለኛነቱ ያልተረጋገጠውና በኦንላይን ላይ የተለቀቀው ተንቀሳቃሽ ምስል እንደሚታየው ከሆነ አሽከርካሪዎቹ ሚሳኤሉ አቅራቢያ ላይ ሲያርፉ ለመሸሽ ሲሯሯጡ ይታያል። ከቴልአቪቭ መውጫ በር የሚገኘው አውሮፕላን ማረፊያ አቅራቢያ ያረፈው ሚሳይል አካባቢ በጥቁር ጭስ ሸፍኖታል። አራት ሰዎች በፍንዳታ የተጎዱ ሲሆን፣ ሌሎቹ ሁለት ሰዎች ደግሞ ወደ መሸሸጊያዎች በሚያመሩበት ጉዳት እንደደረሰባቸው የእስራኤል ሚዲያ የአደጋ ጊዜ ሰራተኞች ጠቅሶ ዘግቧል። የእስራኤል መከላከያ ሚኒስትር እስራኤል ካትስ በመግለጫው ላይ ያጠቃንን ማንም ቢሆን ሰባት እጥፍ መልሰን እናጠቀዋለን ሲሉ ዝተዋል። የሁቲ ወታደራዊ ቃል አቀባይ የሀይ ሳሬ በቴሌቪዥን በሰጡት መግለጫ የእስራኤል አየር ማረፊያ ከአሁን በኋላ ለአየር ጉዞ ደህንነት ተጠበቀ አይደለም ብሏል። አየር ማረፊያው ለአጭር ጊዜ በረራዎችን ያቋረጠ ቢሆን ተመልሶ ግን ስራ ጀምሯል። የሁቲ አማጽያን ያስወነጨፈው ሚሳኤል በእስራኤል ሰማይ ላይ ሲደርስ የተለያዩ የሀገሪቱ ክፍሎች የሚገኙ አደጋ ጊዜ ደወሎች መጮኋቸው ተጀምረዋል። የእስራኤል አየር ላይ የተወነጨፈው ሚሳኤል ማክሸፍ ያልቻለበት ምክንያት ላይ ምርመራ እንደሚያደርግም አስታውቋል። ከሀገር ውስጥ መገናኛ ብዙሃን የተለቀቁ ምስሎች እንደሚያሳዩ ከሆነ ሚሳኤሉ ያረፈበት አካባቢ ትልቅ ጉድጓድ ተፈጥሯል። በኢራን መንግስት የሚደገፉና መቀመጫውን የመን ያደረገው ሁቴዎች በሐማስ ያላቸውን ወገንተኝነት ለማሳየት ወደ እስራኤል በተደጋጋሚ ሚሳኤል ያስወነጭፋሉ። ነገር ግን የእስራኤል መከላከያን አልፈው የሚያርፉት ጥቂቶቹ ናቸው። ከህዳር 2023 ጀምሮ ሁቴዎች በቀይ ባህር ላይ የሚንቀሳቀስ የንግድ መርከቦች ላይ ጥቃት ይፈጽማሉ። አሜሪካ የአማጽያኑን ተግባር ለማስቆም በዋናነት አየር ጥቃት የምትፈጽም ሲሆን፣ ዩኬም ዘመቻውን ተቀላቅላለች። ይሁን እንጂ ጥቃቱ ከደረሰ በኋላ በእስራኤል ዋና አየር ማረፊያ የደረሰበትን የሚሳኤል ጥቃት ተከትሎ በየመን ሁቲዎች ላይ ያጸፋ እርምጃ እንደምትወስድ እስራኤል ገልጻለች። የእስራኤል ጦር ከየመን የተተኮሰው ሚሳኤል ለመጥለፍ መሞከሩ ማስታወቁን ተከትሎ የሀገሪቱ ፖሊስ በሀገሪቱ ዋና ዓለም አቀፋዊ አውሮፕላን ማረፊያ አካባቢ ተጽዕኖ ያለው አደጋ መድረሱን አስታውቋል። ከየመን ሁቲ አማጺያን የተሰነዘረ የተባለው ጥቃት በእስራኤል አየር ማረፊያ ላይ ጉዳት ባያደርስም አካባቢ ግን ለስድስት ሰዎች መጎዳትና ለበረራ መስተጓል መጓጎል ምክንያት ሆኗል። ይህን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለጥቃቱ ሁለገብ ምላሽ እንደሚሰጡ አስታውቀዋል። በቴል አቪቭ ቤልጎሬን አውሮፕላን ማረፊያ አካባቢ ያረፈው ሚሳኤል ጥቃት ከየመን የተተኮሰ መሆኑን የእስራኤል ጦር ማረጋገጡን ገልጾ ሚሳኤሉ ለመጥለፍ ሙከራ ማድረጉን አስታውቆ ነበር። ቀደም ሲል በጦርነት ውስጥ በነበረችው ጋዛ ለፍልስጤም ድጋፍ እናደርጋለን የሚለው ሁቲዎች በእስራኤል ላይ ለደረሰው ጥቃት ኃላፊነት ወስደዋል። አማጽያኑ ሃይፐርሶኒክ ባላስቲክ ሚሳኤል በመጠቀም የእስራኤል ዋና ዓለም አቀፍ አውሮ ፕላን ማረፊያ በሆነው በኤርኮሮይ ላይ ያነጣጠረው ወታደራዊ ኦፕሬሽን እንደነበረ ገልጿል። ይህን ተከትሎ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዝርዝር ማብራሪያ ባይሰጡም ባጸፋው ምላሽ እንደሚሰጡ አስታውቀዋል። የሀገሪቱ መከላከያ ሚኒስትርም እስራኤል ካትስ በእያንዳንዷ ጥቃት ሰባት እጥፍ ምላሽ እንሰጣለን ሲሉ መናገራቸውን ፍራንስ 24 ዘግቧል። እስራኤልም በዚህ የተናደደች የምትመስለው እስራኤልም እስራኤል በአስር ሺህ ለሚቆጠሩ ተጠባባቂ የጦር አባላት ልትጠራ ነው። እስራኤል የጋዛ ጦርነት ለማጠናቀቅና ለማስፋት በአስር ሺህ ለሚቆጠሩ ተጠባባቂ የጦር አባላት ጥሪ ልታደርግ መሆኑን ተገልጿል። የእስራኤል ጦር በጋዛ ስርጥ ላይ የሚደረገውን ዘመቻ ለማጠናከርና አድማሱን ለማስፋት በአስር ሺህ የሚቆጠሩ ተጠባባቂ የጦር አባላትን ጥሪ ሊያደርጉ መሆኑን የጦር አዛዡ ኢያል ዛሚር ገልጸዋል። እሁድ ዕለት የወጣው መረጃ ጠቅላይ ሚኒስተር ቤንጃሚን ኔታንያሁ ጦርነቱ ለመቀጠል ጠልቃል መግባታቸውን ተከትሎ ነው። ምንም እንኳ ከእስራኤል ውስጥ የሚሰሙ ድምጾች ታጋቾች የሚያስለቅቅና ከ50 ሺህ በላይ ፍልስጤማውያን ያለቁበት ጦርነት በሰላም ስምነት እንዲቆም ቢጠይቁም ኔታንያሁ ግን ጦርነቱ እንደሚቀጥል አረጋግጠዋል። የእስራኤሉ ጦር አዛዥ በሰጡት ማብራሪያም በዚህ ሳምንት አስር ሺህ ለሚቆጠሩ በቂ ወታደራዊ ስልጠና አግኝተው ተጠባባቂ ነው ብለው ለተያዙ የእስራኤል የጥሪ ወረቀት እንልካለን ያሉ ሲሆን ይህም ጦርነቱ በተጠናከረ አቅም ለመቀጠልና የውጊያውን አድማስ ለማስፋት የሚያግዝ ነው ተብሏል። አክለውም የምናደርገው ዘመቻ በማጠናከር በጋዛ ውስጥ ተይዘው የሚገኙ ዜጎች እንዲለቀቁና ጫና እናደርጋለን ያሉ ሲሆን የተጠባባቂ ጦር ጥሪ ተከትሎ የእስራኤል ጦር ተጨማሪ ቦታ ዘመቻ ያካሂዳልም ሲሉ ተደምጠዋል። አርባ ሰባተ ኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ራሳቸውን እንደ ካቶሊክ ጳጳስ አድርገው የሚያሳይ የአይ ምስል ማጋራታቸውን ቁጣ ቀሰቀሰ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰው ሰራሽ አስተውሎት የተሰራና የካቶሊክ ጳጳስ አድርገው የሚያሳያቸው ምስል በማህበራዊ ሚዲያ ማጋራታቸውን በካቶሊክ እምነት ተከታይ ዘንድ ነቀፌታ አስከትሎባቸዋል። ይህ ምስል በዋይት ሃውስ ይፋ ማህበራዊ ሚዲያ ላይ የተጋራ የካቶሊክ እምነት ተከታይ በሊቀነ ጳጳስ ፍራንስ ሞት ሐዘናቸው እየገለጹበት ባለበት ወቅት ቀጣዩ ሊቀነ ጳጳስ ለመምረጥ በዝግጁ ላይ እያሉ ነው። በኒውዮርክ የሚገኘው የካቶሊክ ጉባኤ ትራምፕ በእምነት ላይ እየቀለዱ ነው ሲል ቅሬታውን ገልጿል። ይህ በማህበራዊ ሚዲያ ልጥፍ የተጋራው ዶናልድ ትራምፕ ለጋዜጠኞቹ ጳጳስ መሆን እፈልጋለሁ ብለው ከቀለዱ በኋላ ነው። ትራምፕ በካቶሊክ እምነት ላይ እያፌዙ ነው ተብለው የተተቹት የመጀመሪያ አሜሪካ ፕሬዚዳንት አይደሉም። የቀድሞ ፕሬዚዳንት ጆ ባይደን ከአመታት በፊት በታምብ ፍሎሪዳ የጽንስ ማቋረጥ የሚደግፍ ግለሰቡ በተዘጋጀ ሰልፍ ላይ የመስቀል ምስል ሲሰሩ ወይም ሲያማትሙ መታየታቸውን ቁጣ ቀስቅሶ ነበር። የቫቲካን ቃል አቀባይ ማቴዎን ብሩኔ ቅዳሜ ዕለት የትራምፕ ስላጋሩት ምስል የቤተ ክርስቲያኗን አቋም ምን እንደሆነ ተጠይቀው ከመመለስ ተቆጥበዋል። ቫቲካን የሚቀጥለው ሳምንት ረቡዕ ጀምሮ ቀጣዩ ሊቀነ ጳጳስ ለመምረጥ የሚሰሙ ጳጳስ ለመቀበል ዝግጁ ላይ ናት። አርብ ማታ በትራምፕ ማህበራዊ ሚዲያ ላይ የተጋራው ይህ ምስል ጳጳሱ የሚለብሱትና ነጭ ልብስ ተክኖ እና ቆብ አድርገው ይታያል በኤአይ ወይም አርቲፊሻል ኢንተለጀንስ በሰው ልጅ አስተውሎት የተሰራ በዚህ ምስል ላይ ትራምፕ አንገታቸው በላይ ትልቅ መስቀል ያደረጉ ሲሆን የቀኝ እጃቸው ጣት ቀስረዋል የፊታቸው ላይ ጥሞና ይነበባል ምስሉ መጋራቱን ተከትሎ የኒውዮርክ ታይምስ የጳጳ የሚወክለው የኒውዮርክ ግዛት የካቶሊክ ጉባኤ ቅሬታው በኤክስ ማስገባቱን አስታውቋል ክቡል ፕሬዚዳንት በዚህ ምስል ላይ ምንም አይነት ጥበብ ወይም የሚያስቅ ነገር የለም ሲሉ ቡድኑ ጽፏል ተወዳጁ አባታችን ሊቀነ ጳጳስ ፍራንስ ገና አቀበራቸው ነው። እንዲሁም የካቶሊክ እምነት አባቶች የቀጣው ሊቀነ ጳጳስ ለመምረጥ በቅዱስ ጴጥሮስ ቤተክርስቲያን የጽሞና ጊዜ ሊጀምሩ ነው። አያላግጡብንም ብሏል ቡድኑ በመግለጫው። የጣሊያን የቀድሞ ጠቅላይ ሚኒስትር ማቴዮን ሬንዚ ዶናልድ ትራምፕ ምስሉን በማጋራታቸው ኮንነዋቸዋል። ሬንዚ ይህም እመናን የሚያስቆጣ ተቋም የሚያሰድብ እንዲሁም የቀኝ ዘመም አላማ መሪዎች በማላገጥ ደስታ እንደሚያገኙ የሚያሳይ ምስል ነው ሲል በኤክስ ገጻቸው ላይ ጽፏል። ዋይት ሀውስ ግን የሪፐብሊክ ፕሬዚዳንት ጵጵስናማ በጳጳሱ ላይ ሊገለጡ የሚለው አስተያየት ውርቅ አድርጎታል። ፕሬዚዳንት ትራምፕ በሊቀነ ጳጳስ ፍራንስ ሞስ የተሰማቸውን ሐዘን ለመግለጽ እና በቀብራቸው ላይ በመገኘት ሮም ድረስ መሄዳቸው ይታወሳል። እንዲሁም በካቶሊኮችና ለሃይማኖት ነጻነት ታማኝ ደጋፊ መሆናቸው ይታወቃል ሲሉ የፕሬስ ሴክሬታሪ ካሮላይን ሌቪት ተናግረዋል።